ሰላም አለይኩም፣ ሙስሊም ወንድሞቼ፣ እህቶቼ፣ ክርስቲያኖች ደግሞ ሰላም። ደህና ናችሁ? ደህና ናችሁ? ደህና ነኝ። ደህና ናችሁ? ደህና ነን። ግን ስለ አንቺ ጥያቄ ነበር፣ አጭር ጥያቄ። እሺ ጠይቀኝ። ክርስቲያን ነበርሽ ድሮ ነው ነበርኩ። ሰልመሽ ነው? ሰልሜ ነው። ግን ስራ ስለምገባው ቶሎ ጠይቀኝ። ግጣሚት ያደርጋል እሱ ነው። እና ማለት ምን ተረድተሽ ነው፣ ወይም ምን መረዳ ስላልተረዳሽ ወይም ምን ግል ስላልሆነልሽ ነው ሃይማኖት የቀየርሽው? እንደዚህ አይነት ነገር ማ መጠይቅ አለባችሁ። እሺ እሺ በምችለው አቅም አብራራለሁ። ብዙ የመናገር ችሎታ የለኝም፣ ግን በምችለው አቅም ላብራራላችሁ። እሺ አምላክ አንድም ሶስትም ነው ስንል ይጋጫል ከመጽሐፍ ቅዱስ ጋር ማለት ነው። ለምሳሌ ኢየሱስ ሰውና አምላክ ነው ስንል ይጋጫል። ለምሳሌ ለምን ላስረዳ፣ ምሳሌ ሁሉን አዋቂ ሲሆን ሁሉን አዋቂ ሁሉን አላዋቂ ይሆናል። በሰውነቱ አላዋቂ ሲሆን ደግሞ በአምላክነቱ ደግሞ አዋቂ፣ የሚሞት የማይሞት፣ የሚተኛ የማይተኛ፣ የማይለወጥ የሚለወጥ፣ የማይደክም የሚደክም ማለት ነው። ስለዚህ ለዛ ነው ትንቢት ሰው ሆሴ ምዕራፍ አስራ አንድ ከቁጥር ዘጠኝ ላይ እኔ አምላክ እንጂ ሰው አይደለሁም ይላል ማለት ነው። አምላክ አይተኛም አያንቀላፋም። መዝሙረ ዳዊት ላይ መቶ ሀያ አንድ ምዕራፍ መቶ ሀያ አንድ ላይ ከቁጥር አራት ላይ ምን ይላል መሰለህ? እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም ልክ እንደ አያተል ኩርሲ ሱራ በቀራ ሁለት ሁለት መቶ ሀምሳ አራት ላይ እንዳለው ማለት ነው። አላህ ከእርሱ በቀር አምላክ የለም ህያው ራሱ ቻይ ነው ማንገላጀትም እንቅልፍም አይወስደውም ይላል ማለት ነው። ቁራ ላይ ኢየሱስ በተቃራሚው ያንቀላፋል የማርቆስ ወንጌል አራት ምዕራፍ ቁጥር ሰላሳ ስምንት ላይ እርሱ በስተኋላ ትራስ ተኝቶ ተንተርሶ ተኝቶ ነበር ይላል። እና ኢየሱስ ተኝቶ የሚነቃ ፍጡር ነው። ለምሳሌ ደግሞ ማቴዎስ ወንጌል ምዕራፍ አራት ቁጥር አስር ላይ ለጌታ ለአምላክ ስገድ እሱን ብቻ አምልክ ይላል። ማነው የሚሰገድለት? የሚያስተምረው ማነው ደግሞ ኢየሱስ ስለዚህ ደግሞ ሉቃስ ወንጌል ምዕራፍ አንድ ከቁጥር ሰላሳ ሁለት ላይ ደግሞ ላይ ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል ይላል። ሰጪው ማን ነው? ተቀባይ ማን ነው? ኢየሱስ እና ደግሞ ኢየሱስ ሰውም አምላክ ነው ስንል ይሄ ነገር ያጋጭብናል ማለት ነው። ተረድታችሁ የለ? የማይተኛ የሚተኛ እኔ አምላክ አልለዋወጥም ይላል። ለምሳሌ ደግሞ ኢሳያስ አርባ ሦስት ላይ ከቁጥር አስራ አንድ ላይ እኔ እግዚአብሔር ነኝ እንጂ እኔ እግዚአብሔር ነኝ ከእኔ ሌላ የሚያድን የለም ይላል። ደግሞ ኢሳያስ ምዕራፍ ሶስት ከቁጥር ሀያ ላይ ደግሞ ከኔ ጋር ማን ነበረ ይላል ማለት ነው። ከሱ ጋር ማን አልነበረም? ኢየሱስ ደግሞ ብዙ ቦታ ላይ ልሰጥ የምችለው ኢየሱስ ነብይ እንደሆነ በጣም ብዙ ቦታ ላይ ተጽፏል። እኔ ነብይ ነኝ እያለ ማለት ነው። ለምሳሌ ስነግርህ ክርስቲያኖች አምላክ አንድም ሶስትም ነው ይላሉ። በፐርሽን ሶስት ናቸው ግን አይነጣጠሉም፣ አንድ ነው ይላል። አንድም ሶስትም ሌለ ደግሞ በመጽሐፍ ቅዱስ ምን ይላል መሰለ ማርቆስ ምዕራፍ አስራ ሁለት ከቁጥር ሀያ ዘጠኝ ላይ አምላክ አንድ ብቻ ነው ይልሃል። ክርስቲያኖች ደግሞ ኢየሱስ አምላክ ነው ሲሉ ደግሞ ዮሐንስ ምዕራፍ አስራ ሁለት ከቁጥር አስራ አርባ አራት ላይ ደግሞ ምን ይላል? ኢየሱስ አምላክ አለው ይላል። ደግሞ እኔ አምላክ እኔ አምላክ ነኛ። የክርስቲያኖች ኢየሱስ አምላክ ነው ሲሉ ደግሞ ኢየሱስ ምን ይላል? እኔ አምላክ አይደለሁም ይላል። አምላክ አለኝናል። ዮሐንስ ዮሐንስ ሀያ ምዕራፍ ሀያ ከቁጥር አስራ ሰባት ያዙንት ነ ምዕራፉን የያዙ ከፈለጋችሁ ማለት ነው። ክርስቲያኖስ ኢየሱስ ፍጡር እንጂ ፈጣሪ እንጂ ፍጡር አይደለም ይላሉ እኔ ፍጡር ነኝ ይላል ዮሐንስ ምዕራፍ አምስት ከቁጥር ሀያ ስድስት ላይ እሺ ለዚህ ሁሉ መልስ አለ አይደለ ሲቀጥል ደግሞ ክርስቲያኖች ኢየሱስ ነብይ አይደለም ይላል እኔ ነብይ ነኝ ማርቆስ ወንጌል ምዕራፍ ስድስት ከቁጥር አራት ማቴዎስ ንግል አስራ ሁለት ከቁጥር አምሳ ሰባት ላይ ኢየሱስ ላኪ እንጂ ተላኪ አይደለም ይላሉ ክርስቲያኖች መጽሐፍ ቅዱስ ደግሞ ይላል እኔ ተላኩ መልክተኛ ነኝ ይላል ዮሐንስ አስራ ዮሐንስ ሰባት ከቁጥር አስራ ስድስት እዚህ ቦታ ላይ ሁሉም ቦታ ላይ ይጋጫል ማለት ነው። ክርስቲያኖች መጽሐፍ ቅዱስ አንድ ክርስቲያን እውነተኛ ክርስቲያን መሆን ካለበት የራሱ መጽሐፍ ገልጦ ማንበብ አለበት። የራሱ መጽሐፍ ገልጦ ያነበበ ሰው እውቀት ይጨምርለታል። መጽሐፍ ቅዱስን ሙሉን ያነበበ ክርስቲያን ወይ ኤቲክስ ነው የሚሆነው ወይ ደግሞ እስልምና ነው ይቀበላል። ምክንያቱም እንደ መጽሐፍ ቅዱሱ ነው መሆን ያለብን በማምንበት ነገር ተንተርሼ ነው የምናገረው፣ አይደለም የማምንበትን ነገር ደግሞ ማወቅ አለብኝ። መጽሐፍ ቅዱሴ ሌላ የማደርገው ሌላ መሆን የለበትም። እንዲህ ኢየሱስ በትንሳኤ ቀን አምላክ ነው ይላሉ ክርስቲያኖች። አይደለም። መጽሐፍ ቅዱስ ላይ ምን ይላል? እኔ በዛ ጊዜ ከአብ ያነስኩ ነኝ ይላል ምዕራፍ ዮሐንስ ምዕራፍ ስምንት ከቁጥር ሀያ ስምንት ላይ ማለት ነው። ኢየሱስ ደግሞ ክርስቲያኖች ደግሞ ኢየሱስ ለዓለም መድኃኒት ነው ይላሉ። እኔ የተላኩት ለእስራኤልያኖች ብቻ ነው ይላል ማቴዎስ አስራ አምስት ከቁጥር ሀያ አራት ላይ ማለት ነው። ክርስቲያኖች ደግሞ ምን ይላሉ? እየሱስ ሁሉም ማድረግ ይችላል ይላል። ኢየሱስ ደግሞ ምን ይላል ሲመልስላቸው፣ እኔ ከራሴ ምንም አላርግም ምንም አልችልም ይላል ዮሐንስ ወንጌል ምዕራፍ አምስት ከቁጥር ሰላሳ ላይ በዛ ላይ ደግሞ ኢየሱስ ስለ ትንሳኤ ቀን ያውቃል ይላሉ ክርስቲያኖች፣ ብዙዎች ክርስቲያኖች ማለት ነው። መጽሐፍ ቅዱሳችሁ ይላል የትንሳኤ ቀን አላውቅም። ማርቆስ ማርቆስ ወንጌል ምዕራፍ አስራ ሶስት ከቁጥር ሰላሳ ሁለት ላይ ኢየሱስ በአይሁዶች ተሰቅሎ ይላል። ኢየሱስ ደግሞ ምን ይላል መጽሐፍ ቅዱስ እኔ በፍጹም አልተሰቀልኩም። ዮሐንስ ስምንት ምዕራፍ ስምንት ከቁጥር ሀያ አንድ ላይ ሌላ መጥቀስ እንችላለን እና ደግሞ እንዴት ነው ከኔ ጋር ማን ነበረ ይላል። እንደውም መጽሐፍ ቅዱስ ላይ ምን ይላል መሰለፊ የተኛውና ታላቀኛው ትእዛዝ የትኛው ነው ብለው ሐዋርያቶች እየሱስን ሲጠይቁት ማለት ነው ምን አሏቸው መሰለ ጌታ አምላክህ አንድ ብቻ ነው፣ እሱም ብቻ አምልክ ይላል። ብሉይ ኪዳን ላይ ከአራት በላይ አዲስ ኪዳን ላይ ደግሞ ከሀያ ሰባት በላይ እግዚአብሔር አብ አምላክ ብቻ እንደሆነ ተናግሯል። እና ሐዋርያቶች ያልተናገሩትን እየሱስ ደግሞ አምላክ ነኝ ብሎ ያላለውን ከየት አምጥተን ነው ያልተጻፈልን አንብበን ግድ አምላክ ነው ብለን ምን ልንይዝ እንችለው ኢየሱስ ያሉ የእስራኤል ሆኖ ይቅርታ፣ እስራኤል ሆይ ስማ ጌታ አምላካችን አንድ ብቻ ነው። በቃ ዝጋ ዘገው እኮ ማለት ጭንቅላል ላለው ሰው ይሄ በጣም ቀላል ነው። እኔ አላንቀላፋም እኔ አልተኛም እያለ ኢየሱስ ክርስቶስ ይተኛ ነበር። ተላኪ ነው እና የተላከ ነገር ለምንድን ነው አምላክ ብላችሁ የምታመልኩት? በዛሬ ደግሞ ኤርምያስ ምዕራፍ ሰላሳ ሁለት ከቁጥር ሀያ ሰባት ላይ እነሆ እኔ ስጋ ለባሽ ሁሉ አምላክ እግዚአብሔር ነኝ። በውኑ ከእኔ የሚያቅተኝ ነገር አለን? የሰው ልጅም ስለሆን ይፈርድ ዘንድ ስልጣንን ሰጠው ይላል። ለማን ነው የሚሰጠው? ለኢየሱስ ክርስቶስ የተሰጩ። እየሱስ እኔ ከራሴ አንዳችም ላደርግ አልችልም፣ ፍርዴም ቅን ነው፣ የሰማሁትንም እፈርዳለሁ ይላል ዮሐንስ ምዕራፍ አምስት ከቁጥር ሰላሳ ላይ ማለት ነው። ኢየሱስ ራሱ ምንድን ነው ያለው? ድምፁን ከፍ አድርጎ ዮሐንስ ምዕራፍ አስራ ሁለት ላይ ከቁጥር አርባ ሁለት ላይ እንዳለ ድምፁን ከፍ አድርጎ ማንም በእኔ ቢያምን ለእኔ ብቻ ሳይሆን በላከኝ ማመኑ ነው አለ። በማን ማመኑ ነው? በላከው ማመኑ ነው። ላኪው ማን ነው? አብ ነው። ተላኪው ማን ነው? ኢየሱስ ነው። ስለዚህ ላኪ እና ተላኪ ሁለት ነገር ባለበት ነገር እንዴት ነው ኢየሱስን አምላክ ብለን ልንይዘ የምንችለው? ደግሞ በብሉ ኪዳን በአዲስ ኪዳን ነው ይሄ በብሉ ኪዳን ብላችሁ ነጣጥላችሁ ደግሞ አትናገሩ። ለምሳሌ ኢየሱስ ምንድን ነው ያለው እኔ ህግና ነቢያትን ለመሻር አልመጣውም ይላል አይደለ? የማቴዎስ ወንጌል ምዕራፍ አምስት ከቁጥር አስራ ሰባት ላይ እኔ ህግናትንህግና ነቢያትን ለመሻር አልመጣውም፣ ልፈጽም እንጂ። ብሉይ ኪዳንን ሊሽር አልመጣም፣ ሊፈጽም እንጂ ማለት ነው። ስለዚህ ደግሞ ከመጽሐፍ ቅዱስ አንዲት የመጽሐፍ ቅዱስ ከምጠፋ ሰማይና ምድር ቢጠፋ ይሻላል ይላል አይደለም? ስለዚህ ጳውሎስ ራሱ ኤፌሶን ምዕራፍ አንድ ከቁጥር ሶስት ላይ ምን ይላል? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባርክን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ጳውሎስ ራሱ አምላክን ኢየሱስን ነጣጥሎ ነው፣ አምላክንና ኢየሱስን ነጣጥሎ ነው እንጂ አምልኮት አያውቅም። እና እየሱ ደግሞ አምላክም አባት ለሱ ብቻ ነው አባት የተባለው ምናምን ይለዋል። ብዙ ጊዜ እንደ አባት ኮይል አባት ይለዋል ምናምን ይለዋል። እንደ ምን አለ መሰለ ዮሐንስ ወንጌል ምዕራፍ ሀያ ከቁጥር አስራ አንድ ላይ ኢየሱስ ለመግደላዊት ማርያም ነው እና ኢየሱስ ገና ወደ አባቴ አላረኩም አትጌ ነገር ግን ወደ ወንድሞች ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው። ስለዚህ አምላኩ አምላካችሁ ነው፣ አባቱ ደግሞ አባታችሁ ነው። በመጽሐፍ ቅዱስ ደግሞ ብዙ ልጅ ተብሏል። ይሄ ነገር አያስኬዳችሁም ማለት ነው። አምላክ እናለባ ለመባሉ ደግሞ ለሙሴ ራሱ አምላክ ተብሏል። ለፈርዖን አምላክ አድርጌሃለሁ ይላል። ምዕራፉን ከፈልጋችሁ ዘፀአት ሰባት አንድ ላይ አላችሁ። እግዚአብሔርም ሙሴም እንዲህ አለው እኔ ለፈርዖን አምላክ አድርጌሃለሁ ያለው ወንድምር አሮንም ያግዛል ብሎታል ማለት ነው እና በዛውባችሁ መሰለኝ። እና አንድን ብቻ ጨምሬ ልዝጋላችሁ እና ኢሳያስ አርባ ምዕራፍ አርባ ከቁጥር ሀያ ስምንት ላይ ምን ይላል መሰላችሁ? ይችን ብቻ ተናግሬ ይዘጋላችኋለሁ። አላወክም? አልሰማህም? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው፣ አይደክምም፣ አይታክትም፣ ማስተዋሉም አይመረመርም፣ ለደከመው ጉልበት ይሰጣል ይላል። ኢየሱስ ግን ከአንዲት ጉድጓድ አጠገብ እንዲ ተቀምጦ ጊዜውም ተቀምጦ ነበር፣ ደክሞ ተቀምጦ ነበር፣ ሰዓቱም ስድስት ሰዓት ያክል ነው ይላል ዮሐንስ አራት ከቁጥር ስድስት ላይ የሚደክመው ነው ማለት ነው። እግዚአብሔር ኢየሱስ ራሱ ምን ይላል መሰለ፣ ከእግዚአብሔር የሰማሁትን እውነት የነገርኳችሁ ሰው ልትገሉ ትፈልጋላችኋ? አለ ምን ብሎ ነው ራሱ የተነገረው ሰው